ድምፃዊ ማዲንጎ አፈወርቅ አዲስ አልበሙ ሊወጣ ነው። ኢትዮጵያን ወክላ በዓለም አቀፍ መድረክ ሄዳ በቁንጅና ውድድር አሸናፊ ሆናለች። ቁንጅና ሲባል መልክ ብቻ እንዳልሆነ ደግሞ አይተናል። ቲክቶከር ጃኒ። በዚህ ጉዳይ ላይ እንግዲህ ምን ሊባል እንደሚችል በጣም ነው ግራ የሚገባው። ምክንያቱም በዚህም ብላችሁ በዛም የሆነ ደረጃ ላይ ስትደርሱ ሰላም ሰላም ክብራን ተመልካቾች እንዴት ናችሁ? እይታ የዛሬው አሁን ጀምሯል። እንዳሻው ነኝ። ድምጻዊ ማዲንጎ አፈወርቅ አዲስ አልበሙ ሊወጣ ነው። በጣም ደስ የሚል ዜና። እንግዲህ እንደምናስታውሰው ድምጻዊ ማዲንጎ አፈወርቅ 2015 መስከረም 17 ነው በድንገተኛ ሁኔታ ሕይወቱ ያለፈው ና በጣም አስደንጋጭ፣ በጣም ለማመን የሚከብድ ሕልፈት ነው የማዲ እንደምናስታውሰው ና። ማዲ ነብስህን፣ እግዚአብሔር አምላክ ይቀበላት። ያው ልል የምችለው ይሄንን ስለሆነ በቃ ማዲንጎ የሚያስደነግጥ ዘፋኝ እንደሆነ ለማናችንም ግልጽ ነው፣ እና ነብስ ይማር። ከዚሁ ጋር ተያይዞ እንግዲህ ባለቤቱ ልጁና፣ በጣም በርካታ ወዳጆቹ እንዲሁም ቆስቲ ይህንን ቪዲዮ ተከታትለን እንመለስ። የማዲንጎ አልበም ሊወጣ ነው። እውነት ነው በጣም በጣም ነፍሴ ነው የማርና፣ አዎ የእሱን ነገር ሁሌ ህመም ነው። የሚገርምሽ ነገር መደሰቱ እንዳለው ነው። እኔ በህይወቴ ምን መሰለሽ አባት እናትት ጓደኛዬ የኔ ብቻ አይደለም ባይዘወኝ የሁሉ ሰውን የሚገርምሽ ሰው ከእናት በልጣለሁ ይላል ሰው ከወንድም እነ አሬዳ ፎርክ እነቤት እነትግስት አፈወርቅ ወንድምህት ምናምን እያለው የኔን ታየው። የኔስ ክሎዝሊ ያለን አታችመንት በተለይ ደግሞ ወደ መጨረሻው ማንም ሰው ማንም፣ አሁን የተለያየ ቀብር ላይ በምታይበት ሰዓት ወይም ሞት ላይ በምታይበት የተወሰነው የሚያረዳ የሚያጽናና አይዞ፣ እንደ ሞት ያለ ነው፣ ሁላችንም ወደዚያው ነው፣ ብቻም የማጽናኛ ቃላቶች አሉ። በማድዬ ግን የለም ስቲል ነው በቃ የእሱ ነገር በሚነሳበት ጊዜ ያማል። ምንድን ነው የሰማሁት? ኦልሞስት ጨርሶ ሊለቀው ሲል አልበሙ ሊለቀቅ ሲል ያረፈው ማድዬ ኮንሰርት ነው እንግዲህ የሚያስቀና ብዬሻለሁ ነበር ሲል አድናቆቴ እንዳለ ሆኖ ግን የማድዬ በሁሉ ነገር ሁሉ ሲያዝን ግን አልበሙ ጉዳይ ላይ ግን በጣም ትንሽ ሰዎች ናቸው ተከታትለው እዚህ ደረጃ ለማድረስ የታገሉት። በተለይ የባለቤቱ ሮዛ ይግዛው እና ልጁ ደግሞ አሁን ከ18 ዓመት በላይ በጣም በግሬድ ዲስቲንክሽን የተመረቀች ዲቦራ ማዲንጎ የሚል አምሳያ ኮፒ ልጁ፣ እነዚህ በገንዘብ ሞር ዘን 3 ሚሊየን ካረፈበት በኋላ በላይ ለዚህ ስራ ይለበስታ አድርገዋል። እናትና ልጁ የሱን ለጋሲ ለማስቀጠል ሲንግል ኮይን ፈልገው አይደለም። ኃላፊነቱን በእርግጥ ተከታትለ እንደምንጨርስ ውክልና የወሰደው አርቲስት ዘላለም መኩሪያ፣ እኔ ደግሞ ኢንተረስት ኮንፍሊክት እንዳይኖር የራሴ የራስ ዜማዎች ምናምን እንዲሁም ብቻ ግን አብሬ ነገሩን ለመከታተል። ኦልሞስት አንድ አምስት ከስድስት ወር ከሰባት ወር በላይ ለኛ ኃላፊነት ከዚያ በፊት ለሰንበዲ ለሆነ ሰው ተሰጥቶታ አሁን እንግዲህ ክብራን ተመልካቾች ቤተሰቦች እንደሰማችሁት የድምፃዊ ማዲንጎ አፈወርቅ አዲስ አልበም በዚህ መንገድ ተሰርቶ ለሕዝብ ለአድማሽ ተመልካች ሊቀር መሆኑ ተነግሯል። በጣም ደስ የሚል ዜና ነው። ቤተሰቦቹ የስራ ባልደረቦቹ፣ እዚህ አልበም ላይ ተሳትፋችሁ እንግዲህ ማዲ ካረፈ በኋላ ተከታትላችሁ ስራው እንዲወጣ እያደረጋችሁ ላላችሁ ሰዎች ምስጋና ለማቅረብ እወዳለሁ። እመለሳለሁ። ሰላም ሰላም ቤተሰቦች፣ በድጋሚ ተመልሻለሁ። እንግዲህ ባሳለፍነው ሳምንት የዓለም አቀፉ የ2025 የሚስ ወርልድ የቁንጅና ውድድር ተከናውኖ ነበረ በህንድ ሀገር። እንግዲህ ይህንንም ተከትሎ በዓለም ሁለተኛ በአፍሪካ ደግሞ አንደኛ የሆነ ጀግናዋ ልጃችን ሀሴት ደረጀ ኢትዮጵያን ከፍ ብላ እንድትጠራ አድርጋለች። ሀሴት ይመችሽ፣ በጣም እናመሰግንሻለን። ከዚህ ጋር ተያይዞ ደግሞ የተደረገላት የጀግና አቀባበል አቀባበል ብቻ አይደለም። ለኔ አሁን ላይ በጣም ጥንቃቄ የሚፈልግ ለበርካታ ወጣቶች የሚያስተምር ነገር ነው ያየ ነው። ምክንያቱም አሁን ላይ ቁም ነገር እየሆነ ያለው እንደምናውቀው መታወቅ ነው። ምን ሰርቶ የሚለው ጥያቄ ውስጥ አይገባም። ምን ሰርቶ የሚለው ትኩረት አይደረግበት፣ መታወቅ በቃ መታወቅ፣ መታየት፣ በሆነ መገቢያ መታየት፣ ያ ብቻ እንዳልሆነ ሀሴ አቃወል ያደረጉላት ሰዎች አክብረው አጀግነዋት። አሁን ሀሴት በሶሻል ሚዲያ ላይ ስትገን ህጻናት ቢጠይቁ ምን ሰርታ ነው ሲባል ሀሴት ማለት የኬሚካል ኢንጂነሪንግ ተማሪ ነች። ኢትዮጵያን ወክላ በዓለም አቀፍ መድረክ ሄዳ በቁንጅና ውድድር አሸናፊ ሆናለች። ቁንጅና ሲባል መልክ ብቻ እንዳልሆነ ደግሞ አይተናል። በንግግሯ በጣም ስርዓት ያላት ቁጥብ፣ የምታውቅ የትምህርት ባግራውንዷ ደግሞ ሲታይ የኬሚካል ኢንጂነሪንግ ተማሪ ነች። ቤተሰቦቿ፣ አባቷ ሹፌር ናቸው፣ እናቷ ፖሊስ ናቸው። እንዴት እንዳደገች ለማወቅም ለመገመትም አይከብድም። ስለዚህ በቃ ማስረጃ የምትሆን ልጅ ነች ሀሴት። አንዲት ስኬታማ ወይ ደግሞ አንዲት ታዋቂ ተብላ ሲነገርላት በተለያየ አቅጣጫ ቢመጣ ሀሴት ምስክር የምትሆን ነች። ሀሴት የምታኮራ ነች እንጂ አሁን ላይ በሶሻል ሚዲያ መጥተው እንደሚያደነቁሩን ሰዎች አይደለችም ሀሴት ለምሳሌ አንዱን የሶሻል ሚዲያ ላይ የምናየውን ሰው የምናቀውን ሰው አስቁመ ነው ታዋቂ ነህ? ምን ሰርተ ነው ብንለው ምንም ይነግረን፣ የሚያኮራ ታሪክ የሌላቸው ሰዎች አሉ። ሁሉንም አይደለም። ሶሻል ሚዲያ ላይ በጎ ስራ የሚሰሩ በጣም በርካታ ሰዎች አሉ። የሰዎችን ህይወት የሚታደጉ በጣም በርካታ ሰዎች አሉ። እነሱን እናከብራለን እንወዳለን። ግን እንደ ሀሴት ለሙሉነት መቅረብ መቻል ሙሉ መሆን ማንም አይችልም። የሰው ልጅ በትምህርቷ በንግግሯ በትምህርት እውቀቷ በቤተሰቦቿ ባክግራውንድ በቃ ኢትዮጵያን አኩርታ የዓለም አቀፍ መነጋገሪያ ሆና ቀጣይ የምትሄድባቸው በጣም ብዙ ሀገራት አሉ በዚህ ስራዋ። ስለዚህ መታወቅ ወይ ደግሞ እውቅና ማግኘት ወይ ደግሞ ትኩረት ማግኘቱ ብቻ ጥቅም እንደሌለው ዋናው ነገር እሱ እንዳልሆነ አሁን ላይ ይሄንን ሀሳቧን ስች መንገርም መስራት። ምክንያቱም እንደምናውቀው ካሸነፈች ትንሽ ቆየት ትብሏል፣ ሳምንት ምናምን ሊሆናት ነው ወይ ሞላታ ወይ ሊሆናት ነው። ከማሸነፏ በዘለለ ግን የተደረገላት አቀባበል ለሌሎችም ሲነገር፣ እችሌች ትኩረት ብትሆን ምን ሰርታ ነው ብለው ልጆች ቢጠቅህጣናች ይጠይቃሉ፣ ሕጻናች ይጠይቃሉ፣ ወጣቶች ይጠይቃሉ፣ አባቶች ናች ይጠይቃሉ። አይ እንዲ እንዲያርጋ ነው ብለን ስንል አናፍርባት፣ እንኮራባት አለን ስለዚህ ለበርካቶችም ምሳሌ የምትሆን ልጅ ነች፣ ሀሴት ሶሻል ሚዲያ ላይ እንደ ጀግና ለሚጫወቱ ልጆች ምሳሌ የምትሆን ነች። ልካቸውን ወይ ካሜራ ደቅ ነው እየቀረጹ የማይሆን ነገር የሚያሰራጩ ሰዎችን ምሳሌ የምትሆን ነች። ይሄን ይሄን ሰርታ የታወቀች ልጅ ነች፣ አለቀ። ስራይ ላከበራችኋት ደማ ደማቅ አቀባበል ላደረጋችሁለት በዚህ አጋጣሚ ምስጋናዬን እገልጻለሁ። መለመድም አለበት ደግሞ የሆነ ሰው ኢትዮጵያን የሚያስከብር ኢትዮጵያን ስም የሚያስጠራ ስራ ሰርቶ ሲመጣ በዚህ መንገድ መከበር አለበት። በስፖርት ለምሳሌ በእግር ኳሱ፣ በሩጫው በእንደዚህ አይነት ዘርፍ ላይ ነው በጣም ትኩረት የሚሰጠው። ከዛ በዘለ ግን በቴኳንዶ የሚሰሩ አሉ። ስላየው ነው እኔ። በአጋጣሚ የሚደረገው አቀባበል ይኖር ይሆናል፣ ግን በጣም አይደለም። በቃ የሆነ ሰው የኢትዮጵያን ስም አስጠርቶ ሲመጣ በክብር በጣም ትኩረት ተሰጥቶት ነው አቀባበል መደረግ ያለበት። ምክንያቱም ሚዛን እየደፋ አይደለም። በጣም ማወቅ ያለብን መስማት ያለብን ነገር አይደለም። አሁን በጣም እየሰማን ያለው በሶሻል ሚዲያ በተለያዩ አማራጭ ማለት ነው። ልክ እንደ ሀሴት ክብር የሚያስገኙ ነገሮች አርአያ የሚሆኑ ነገሮች ተሰብስበው የሆነ ወራት ቢወሩ የሚያስከብሩ የሚያኮሩ ነገሮች በጣም ትኩረት መደረግ አለባቸው። በጣም ልንሰመው ይገባል። ስለዚህ ሀሴትዬ እንኳን ደስ ያለሽ፣ ቤተሰቦቿ እንኳን ደስ ያላችሁ፣ እኛም እንደ ሀገር እንኳን ደስ አለ ለማለት እወዳለሁ። በቃ ለማንሳት የፈለግኩትኝ የሀሴት አቀባበል ቢያንስባት እንጂ አይበዛባትም ነው። ምክንያቱም እያጀገናቸው እውቅና እየሰጠናቸው ያሉትን ሰዎች እውቅና መስጠት ያለብንን ሰዎች ስላልሆነ እድሉ ስለፈቀደላቸው መደጋገም እንደሆነ በዚህ ጉዳይ እኔ በጣም ስጋት ስላለኝ ነው ምክንያቱም ህጻናት ልጆችና ወጣቶች እየተመረዙ ስለሆነ ነው፣ በሆኑ በሆኑ ሰዎች እየተመረዙ ስለሆነ። እንደ ሀሴት እንደ ሀሴት በጣም ብዙ ሰዎችን ነው ማጀገን ያለብንና የምንከተለው መለየት አለብን። አሁን ሀሴት የምትሰራውን ስራ መከተል ልጆችን ነጋቸውን የተሻለ ነው የሚያደርገው፣ ፕሮፌሽናል በሆነ መንገድ፣ ዲሲፕሊን በሆነ መንገድ፣ ባህል ወግ ስርዓትን ሃይማኖትን ባከበረ መንገድ በጣም ብዙ ሀሴቶች ያስፈልጉናል። ከዛ በዘለለ ግን እዚህ ጋር ምን ሰርተው እንዴት ምን ብለው እንደ መጡ የማይታወቁ ሰዎች ደግሞ አገር እያመሱ ነው። ሶሻል ሚዲያውን እያመሱት ነው። በቴሌቪዥን መስኮት ብቅ እያሉ ነው። በጣም የሚያስደነግጥ ነገር እየነገሩ ነው። እነሱን ሰዎች መከተል የለብን። እነሱን ሰዎች እድል ለማሳጣት እነሱን ሰዎች ከሆነ ከዚህ ቦታ ለማጥፋት ካስፈለገ በጣም ብዙ ሀሴቶችን ነው ማፍራት ያለብን። ያንደው ማድረግ እንችላለን። የምንከተለው መላይ አላይም ማለት ነው በቃ እኔ ተሳስቶም ይመጣልኝ ሰውና የሚያስተላልፈው መልእክት ትክክል ካልሆነ ወዲያው ነው የማጠፋው ፎሎ አድርጌውም ከሆነ በሆነ አጋጣሚ አንፎሎ ወዲያው ነው ማድረገው ሰብስክራይብ አድርጌ ከነበረ ወዲያውን አንሰብስክራይብ ማድረገው እድሉ ስላለኝ መብቴ ነው በቃ አንድ ሚሊዮን ተከታይ ያለውን ሰው ብናየው ምንድን ነው የሚሰራው ኮንቴንቱ ብናየው በጣም የሚያስደነግጥ ሀምሳ ስልሳ ሺ ወይ ደግሞ አስር እና አምስት ተከታይ ያለው ሰው ደግሞ ምንድው የሚሰራው? በጣም ለሀገር የሚጠቅም ለቤተሰብ ለወላጅ የሚጠቅም ግን ተከታይ የለው። ዋ በኋላ ዋጋ ነው የሚያስከፍለን። እኔ በተደጋጋሚ በዚህ ጉዳይ ላይ ሲሪየስ የማወራው ትክክል ያልሆነ ሰው ትክክል አደለህም ብለን መናገር ባለብን። ሀሴት በቃ አኩርታናለች። ሀሴትን ደጋግመን ወር፣ ሁለት ወር፣ አመት ቢወራላት የሚገባት ነች። ከተደገፈች ከታዳስ አዲስ ጋር ያደረገች ቆይታ አለ። ስትሄድ የነበረው ነገር አለ። እዛ መሆን ያጋጠሟ ቻሌንጆች አሉ። ልብስ ቡላ ተቸግራ እንደነበረ ተናግራለች። ያቀረቡላት ውስን ዲዛይነሮች ናቸው። ትኩረት አልተሰጠውም። ሌሎች ከእሷ ጋር የተወዳደሩ ሰዎች ደግሞ ያደረጉትን እንዳይመ ተናግራለች። የነበሩ ደጋፊዎች ነበሩ። በዛው ላይ ሂደት ውስጥ አልፋ ነው ብቅ ብላ ኢትዮጵያን ከዓለም ሁለተኛ ከአፍሪካ አንደኛ ያስጠራችው። ስለዚህ እኔ እንዲያውም የተደረገላት አቀባበል ቢያንስ እንጂ አይበዛባትም። በጣም ትኩረት ሊደረግላት ይገባል። በጣም ልናጀግናት ትክክል እንደሆነች እንዲሰማት የሚያደርጉ በጣም ብዙ ነገሮች መደረግ አለባቸው። እዚህ ጋር ደግሞ የሚረብሹንን ሰዎች ደግሞ እንደ ሀሴት አይነቶችን በጣም ብዙዎቹን ስናበዛ በጣም እነሱ ስንከተል በጊዜ ሂደት እነዚህ ይጠፋሉ፣ በእርግጠኝነት ይጠፋሉ። ህጉም ደግሞ ተፈጻሚ ሲሆንባቸው የሚያራምዱት የሚናገሩት ቪዲዮ የሚያስተላልፉት መልእክት በህግ የሚያስጠይቃቸው ሲሆን ህጉ ሲፈጸምባቸው ይጠፋሉ። በጊዜ ብዛት በጣም ብዙ ማየት ያለብን ፕሮግራም፣ በጣም መከታተል ያለብን ፕሮግራም እየተከታተል ነው አይደለም። እንድንጠራጠር እያደረጉ ነው። ትክክል ያልሆነ ስራ የሚሰሩ ሰዎች ከባህል፣ ከሃይማኖት፣ ከህግ፣ ከስነ ምግባር ከብዙ ነገር ትክክል ያልሆነ ስራ የሚሰሩ ሰዎች እየጀገኑ ትክክል የሚሰሩ ሰዎችን አለመከተላችን ትክክል እንደሆነ እንዲሰማን እያደረጉ ነው። ያንን ልናጠፋ የምንችለው እኛ ነው። ነገ በልጆቻችን ይደርሳል። ነገ በእህት በወንድሞቻችን ይደርሳል። ቲክቶከር ጃኒ በዚህ ጉዳይ ላይ እንግዲህ ምን ሊባል እንደሚችል በጣም ነው ግራ የሚገባው ምክንያቱም ህግን አለሙ ከተጠያቂነት አያድንም በሚል በርካታ የህግ ባለሙያዎች በተለያየ አጋጣሚ ሲናገሩ ይሰማል። እያንዳንዱ ነገር ከህግ አንጻር ነው የሚታየው። ከባህል፣ ከሃይማኖት፣ ከብሔር ከነዚህ ከነዚህ ነገሮች ታይተው ነው ነገርየው ጥፋተኛ ሊያስብልም ላያስብልም የሚችለውና አንድን የሆነ ክልል ማህበረሰብን ለዘመናት የኖረበትን ለዘመናት አምኖ ተቀብሎ የሚመራበትን ጉዳይ በሆነ አጋጣሚ ተነስቶ ስለዛ ጉዳይ ቅሬታ ሊያስነሳ በወንጀል ሊያስጠይቅ አላስፈላጊ ግጭት ሊያስነሳ የሚችል ነገሮችን መናገር የሚያስከትለውን ዋጋ የሚያስከፍለውን ዋጋ እያየ ነው ነው እንግዲህ ምክንያቱም በተደጋጋሚ በማህበረሰብ ውስጥ የተቀመጡ ነገሮችን የራስን አመለካከት ለማስቀመጥ በሚካሄድበት ወቅት ያ ጉዳይ ከባህል ከህግ ሃይማኖት ከዛ ማህበረሰብ አንግል ይታያል ተብሎ ርቀት አስቦ ካልተናገሩ በደንብ ነው ዋጋ የሚያስከፍለው ና ይህንን ጉዳይ ትኩረት ማድረግ ያስፈልጋል የቅርብ ጊዜውን ብንመለከት የነ ጁንዳ ሌሎችን ጉዳይ ተመልክተናል የተቀመጠ ህግ አለ ያን ህግ በመጣስ ነው በጣም ብዙ ዋጋ የከፈሉት እነዚህ ልጆች አሁን ቲክቶከር ጃኒም የድሬዳዋ ማህበረሰብ የተከበረ ማህበረሰብ ነው። የድሬዳዋ ማህበረሰብ ባህሌ፣ ወጌ፣ ስርአቴ እኔ ይመቸኛል ብሎ የሚከተለውን ስርአት እየተከተለ ያለ ማህበረሰብ ነው። እዛ ማህበረሰብ ውስጥ ያን ማህበረሰብ ሊያጎልብት የሚችል ስራ እንጂ መሰራት ያለ። እኔ በዚህ ጉዳይ ላይ ልል የምችለው ምንም ሰርታችሁ ይሁን በትምህርታችሁም ይሁን በተሰማራችሁበት የስራ ዘርፍም ይሁን በምንም ነገር ላይ ለእናንተ ስኬት በእያንዳንዱ ሰው ሲተነተን ስኬታማ ነው ያሰው ሲባል ሌላ የሚነሱ ጉዳዮች ሊኖሩ ይችላል። ምን ሰርቶ ነው እዛ ደረጃ ላይ ደረሰው የሚለው ሊነሳ ይችላል። ብቻ ወደ ውስጥ ብዙ ገብቼ ሀሳብ አለስጥ እዛም ላይ ጥያቄ ስላለኝ ማለት ነው። ግን በዚህም ብላችሁ በዛም የሆነ ደረጃ ላይ ስትደርሱ ማኔጀር ቅጠሩ፣ የሚናገርላችሁ የምትለብሱትን የሚመርጥላችሁ የምትገኙበትን ቦታ ይመርጥላችሁ የምትከተሉትን የስራ ከ የሚመርጥላችሁ የተማረ ፕሮፌሽናል ማኔጀር ቅጠው ልል የምችለው በጣም አስቤ እንዲ እንዲ ብዬ በጃኒ ጉዳይና ሶሻል ሚዲያ ወታችሁ በምታስተላልፉት መልእክት ችግር ውስጥ ከምትገቡ በስሜት ነው። የአፎ ለምታ ነው። ይቅርታ ጠይቃለች። ምንድን ነው? አይሰራም እንደዛ። ከህግ አንጻር አይሰራም፣ ከባህል አንጻር አይሰራም፣ ከሃይማኖት አንጻር አይሰራም፣ ከሞራል አንጻር አይሰራም። ይቅርታ ጠይቃለች እኮ ቢሆን ይቅርታ መጠየቅ ነገርያውን የሚያቀልለው እኮ ቢሆን እስር ቤቶች ባዶ ነበር የሚሆኑት። የህግ ማቀፉ ላስፈልጉላይ ይችላል። በቃ የሆነ ሰው ሚፈልገውን ያደርጋል ሚፈልገውን ይናገራል የሚፈልገውን ነገር ይተገበራል ከዛ ይቅርታ ይጠይቃል እንደሱ አይሰራም አሁንም በጃኒ ጉዳይም ሆነ ቀደም ሲል በሶሻል ሚዲያ ላይ በሚደረጉ ተግባራት ስህተት ከሰሩ በኋላ ይቅርታ ይደረግላቸው አንድ ይቅርታ ጠይቀዋል የሚባል ነገር ይታያል በብዛት ከህግ አንጻር አይሰራም ያ ነገር እየሰራም አይደለም አይተነዋል እንደው ከህግ አንጻር ደግሞ እንኳን ተመልክተው በቃ እሺ እንደው ተብሎ ይቅርታ ቢደረግላቸው ሌሎች ነገር በጣም ስህተት የሚሰሩ ሰዎችንም ይፈጥራል በህግ ነው መዳኘት ያለበት። ማንም ሰው በባህል ነው መዳኘት ያለበት፣ በአካባቢ ሽማግሌዎች ነው መዳኘት ያለበት። ምክንያቱም ለእኔ የሰራ ህግ ሌላም ሰው ላይ መተግበር አለበት። ይቅርታ ላይ የሚተገበር ከሆነ ሌላም ሰው ላይ መተግበር አለበት። ጥፋተኛነቱ ላይ የሚተገበር ከሆነ ሌላም ሰው ላይ ጥፋተኛነቱ መተግበር አለበት። በጣም ጥንቃቄ ይፈልጋል። ይሄው በቃ የድሬዳዋ ማህበረሰብን ተናገረች ይችልች በቃ ጥንቃቄ በጣም መደረግ በጣም ጥንቃቄ ይፈልጋል። ሶሻል ሚዲያ ስልካችን በስልካችን ቀርጸን በስልካችን ቀርጸን በቀላሉ መልቀቅ ስለምንችል የሆኑ ሰዎች ስለጋብዙን የሆኑ ቦታ ስለተገኘ እንደፈለገን የምንናገር ከሆነ ጊዜ ይወስድ ይሆናል እንጂ ዋጋ ያስከፍለናል፣ እያስከፈለም ነው። በጣም በርካታ ልጆችን ወደ እውቅናው እንዴት ብሎ እንደመጡም ጥያቄ አለ። እዛም ላይ ኮሚኒታ ጥያቄ አለ። ግን በቃ ጊዜው ስለፈቀደላቸው ተብሎ ሊሆን ይችላል። ግን እድሉን አግኝታችሁ ደግሞ እዛ ቦታ ላይ ስትቆዩ ያንን ነገር መሸከም የማትችሉ ከሆነ ዝናውን፣ እውቅናውን፣ የተፈጠረላችሁን እድል ተጠቅማችሁ መቆየት የማትችሉ ከሆነ እኔ እንደ ወንድም መክራችሁ ፕሮፌሽናል የሆነ ማኔጀር ቅጠሩ። ምናስታውሰው ነው እነ ጆን ዳንኤል አየር መንገድ ላይ በተናገሩት ነገር እስር ቤት ሲገቡ የሁለት የሶስት የአራት ቀን ግፋ ቢል የሳምንት ዘመቻ ነበረ ይለቀቁ። ይቅርታ ጠይቀዋል ባለማወቅ ነው። በጣም ግርግር ተፈጠረ። አሁንም በጃኒን ጉዳይ እያየን ነው። ሶሻል ሚዲያ ላይ እሷ ህፃን ልጅ ነች 18 አመት አልሞላትም፣ ትንሽ ልጅ ነች ምናምን እየተባለ ብዙ ሰው ህፃን ልጅ ነች እያለ ነው። ህፃን ብትሆነ እንኳን እንደ ህፃን የምትዳኝበት ህግ አለ። ያንን ለማለት ነው። የዛሬው የነየታ ፕሮግራሜ ይህንን ይመስላል። ክብራን ቤተሰቦች ማስተላለፈው መልእክት ከጠቀማችሁ ካመናችሁበት፣ ለሌሎችም ሊደርስ የምትፈልጉ ጥሩ ነው ብላችሁ የምታስቡ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሼር በማድረግ ሌሎች አጋሩ። በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። ይመቻችሁ።